ፋጢማ፣ ደህና ነሽ? ደህና ነኝ። እንዴት ናቸው አባ? ደህና ነሽ? ደህና ነሽ ወይ? ደህና ነሽ ወይ? ፈራ ፋጢማ ሙስሊም ናት። እንደምታየዋት ያው መቁጠሪያ አድርጋ ትታገናለች። የእኛዎቹ ያሾፋሉ። ናስ ፋጢማን ያለ አይነጥላ፣ የቤተሰብ ዛር፣ ሰይጣና አጋንንት፣ የእድል መተት፣ የሰላቢ መተት፣ ኑ በስላሴ ስም፣ በድንግል ማርያም ስም ምን አደረጋችኋት? እስኪ ፋጢማን ምን አደረጋት እህ? አስራ አራት ዓመት ሙሉ ወረቀ ቷና ሰር ያለው ወረቀቷ የት ነው ያለችው? አሜሪካ እዚሁ አሜሪካ ነው። ስር ስር አድርገው ቁጭ አረካት። አዎ እሺ። ሌላ ምን አደረጋችኋት? መከዝራውን ስራውን ያቆዝ ቆምጎ ስራ እንዳትሰራ

እሺ ሌላ ምን አደረጋት? ወሰናችሁ? እሺ ያጣልሉ አብነ ስም አዎ። እሺ ምንም አታረጉ ሁላችሁም ትሄዳላችሁ። በልጥሩ ተዘጋጁ። በስላሴ ስም በሉ። በስላሴ ስም ተንበርከኩ ተንበርከኩ በመድሃን ያለም ስም በመድሃን ያለም ስም በመድሃን ያለም ስም በድንግል ማርያም ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም። ዕድሏን የዘጋን ዕድሏን የዘጋን ወረቀቷን አስረን ቁጭ አደረግን ወረቀቷን አስረን ቁጭ አደረግን። አይነጥና አይነጥና የዕድል መተት የዕድል መተት የሰላቢ መተት የሰላቢ መተት የሚስጢር መተት የሚስጥር መተት የአእምሮ መተት የአእምሮ መተት የቤተሰብ ዛር የቤተሰብ ዛር ሰይጣን አጋንንት ሰይጣን አጋንንት የቡዳ መንፈስ ይሄ ቡና መንፈስ ሁላችንም ሁላችንም ለቀን እንሄዳለን ለቀን እንሄዳለን። በስላሴ ስም በስሆን ታስረናል በስሆን ታስረናል የዘጋ ነውን እድሏን ሁሉ የዘጋ ነውን እድሏን ሁሉ በድንግል ማርያም ስም በድንግል ማርያም ስም ከፍተን እንሄዳለን ከፍተን እንሄዳለን። ሰባት የጮህ እናውጡ ቶሎ በሉ! በስላሴ ስም አንድ ሁለት ሶስት አራት አምስት ስድስት ጋር ደስ እናይ።

ገና መምጣቴ ስለሆነ እራሴ ሰዓት አስተካክዬ እደውልልሻለሁ ብዬ ነበር። አጋጣሚ ቪዲዮ ኤዲት እያደረግን አንቺ ወደ ስምንት ዘጠኝ ጊዜ ደወልሽ። ያው ለዛ ነው ስራ ላይ ነኝ አይመቸኝም ብዬ እንትን ያልኩሽ። ዞሮ ዞሮ ፋጡማ እንኳን ዳንሽ። ቴንክ ዩ። እጅም ራሱ ገንዘብ አይዝም። አባ ገንዘብ በጣም ሰራለሁ። በረከት። አዎ የታናቢው ነው። እድልሽም ወረቀትሽም የተያዘው በመፈት ነው። አሁን እናንተ ሙስሊም ስለሆናችሁ ይሄንን የመናፍስቱን ውጊያ ተንኮሉን አታውቁም። በእናንተ የሚታወቁት ሸይጣን ጂኒ ምናምን የሚባሉት ናቸው ይሄ ገንዘብ የሚሰለብበት የሰው ዕድል የሚዘጋበት አያውቁትም እና እኛ ዞሮ ዞሮ አንቺ ሰው ነሽ ችግርሽ እንዲፈታ እንድትድኝ እንጂ ክርስቲያኖሽ ሙስሊሞንሽ እኔን አይመለከተኝም እንደ ሰው የተቸገርሽበትን ነገር ማገዝ ነው እና ዞሮ ዞሮ ይሄ ሁሉ የታሰረብሽ በመተት ገንዘብሽም የሚባክነው በሰላቢ መተት ዕድልሽም የታሰረው ባይነ ጥላና በመተት ነው እግዚአብሔር የመጨረሻ አድርግልሽ በተረፈ ያው አዎ ማድረግ ያለብሽን ነገር ቃል በገባሁት መሰረት ሰኞ ዕለት እደውልልሽና እንመካከራለን እሺ እሺ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይባርኮት በጣም አሜን። ቀደም ያው አንቺ ስላልነበርሽ ነው እሱ ፈርቶ የተንቀጠቀጠው። አንቺ ደግሞ ከኔ ጋር ስትሆኝ አሁን የሆነ ቀልል አላለሽም? አዎ፣ ልቤን ይዞኝ ነበርና በጣም አስጨንቀኝ። ሰላቢ ሲሉ ላይክ ልጅቱ እንትን ስትል በጣም ረብሾኝ ነበርና ጥይ ጥለሽው ሂጂ ሲለኝ እኔ ደግሞ ላይክ ዝጊው ዝጊው ሲለኝ ይሄ ነገር እንዴት ነው ብዬ ለዛ ነው ብዙ ጊዜ ቴክስት ያደረኩት። እግዚአብሔር ይመስገን። አይዞሽ። እሺ፣ እሺ። ቴንኪው አባ፣ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። በዛ አጋጣሚ ደግሞ ይሄ ከአትላንታ የመጣው ልጅ በጣም አመስግኑልኝ፣ እንዳላማው በጣም እሱ የተባበረኝ ጥሩ ልጅ ነው። እሺ፣ እሺ። ኦኬ፣ ቴንኪው። እሺ፣ ቴንኪው በጣም። እሺ፣ እሺ።